በጣም ንቀት ብለህ ስፖርተኛ አቋም ነው ደሞ ያለው አዎ ስፖርት እሰራለሁ ሰላቴን እሰግዳለሁ ሱቢ ሰላት ከዛ በቃ ወደ ስራ በኢነርጂ ሶ ስፖርት ላይ ከባድ ነው የምትለው አዎ የምትወደው ስፖርት አይነት ይሄው ይሄም ወደው ስፖርት አይነት ፑሽ አፕ ስራ ግን እንዳትለይ ስራ እንዳትለይ ፑሽ አፕ ትንሽ ቤት ውስጥ ሆነህ የግድ ስፖርት ቤት ሳይጠበቅብህ ሰውነት ሙሉ ሰውነትን ስለሚያሰራ ፑሽ አፕ በጣም ደስ ይላል በጣም አሪፍ ነው ሶ ከሀገር ውስጥ ኳስ ቡድኖች የትኛውን ትደግፋለህ አልወዳቸውም

ሚስቴ ነች የምታስተናግድ። ያድርግልህ ያድርግልህ። ስትደነግጥ መጀመሪያ ከአፍህ የሚወጣው ቃል ምንድን ነው? አላሁ አክበር። ኤሉባቦር መቱ በቾ የሚባል ከተማ። ይቅርታ እንግዲህ ስልኬ ላይፌ ስለሆነ ሁሌም ከእኔ ጋር ነው ያለው በዚህ በተዋት በተለይ ይህ ሁሉ ሽቶ ምንድን ነው? ሽቶ መንሱር እና ሽቶ ሁሌ እኮ መቼም አንድ ላይ ናቸው። ስንት ሽቶ አለ? ውይ በጣም ብዙ ነው። እዚህ ብቻ ያለው ከመቶ በላይ ነው። መኪና ውስጥ በትንሹ ሰባት ስምንት አለ። ደግሞ በለዋ አምጣ ብሎኝ ከመኪና ውስጥ መኪና ውስጥ መነጽር ውስጥ ራሱ ዘጋ ያለው ብዛት መነጽር ብዙዎቹ ቨርሳቺ ምናምን ናቸው። ቨርሳቺ በጣም የቨርሳቺ አድናቂ ነኝ። ስንት መነጽር አለ ማለት ነው? አስራ አምስት ሃያ አለኝ። ቢሮ ውስጥ አለ፣ መኪና ውስጥ አለ። እዛ በጣም እንመወዳት መነጽር ግን እቺ ነች። በነገራችን ላይ እቺ መነጽር ሪቫን ነው ከምሳ ሺህ ብር በላይ ነው ኦልሞስት ግን አንድ ደቂቃ አራት ደቂቃ በላይ ሪከርድ ያደርጋል ፎቶ ያነሳል ኤቭሪቲንግ አሁ ቤት አሁን እያስተዋወቀው ያለው እንትን ነው እና ስለል ያካሄዳል ብ ይሰልልሀል ከመወደው ሰዓት ደግሞ ይሄ ይህን ሰዓት ልካሽ ነው ግን ልንገርህ ለምን እንደሚጠቅም ታውቃለህ ፕሬዥርህን ይለካል ብዙ ነገርህን ቼክ ያደርጋል እና በጣም መወደው ሰዓት ጌጣጌጥ ትወዳለህ ጌጣጌጥ እወዳለሁ እንደ ይሄ ዳይመንዱ ደስ ይለኛል ውድ ግን ሰዎች ስንት ነው

በጣም ብዙ ሱፎች ሰው ያመጣልኛል፣ ኦሎሞስት ከአስር ከሀያ በላይ በዚህ ለአዲስ ዓመት እንኳን መጣልኝ ብለህ ነው። በጣም ብዙ ሱፍ አለኝ፣ ግን ፊገሩ ይቅርብን። አንድ ሰሞን ሰባ ሱፍ አለኝ ብዬ ትንሽ ችግር ስለፈጠረ ፊገሩ ይቅርብን። በዚህ ወር ደግሞ አሁን በዓመት የመጀመሪያው መስከረም ላይ በፊት የነበሩኝን ሰብስቤ ለአንዳንድ ሰዎች ይሰጣለሁ። በ24 ሰዓት ውስጥ ምን ያልተኛለ በ24 ሰዓት ውስጥ መንሱር ጀማል 11 ተኩል ይነሳል፣ ጠዋት ቁርስ ይበላል። በ24 ሰዓት በ24 ሰዓት ውስጥ ጠዋት 11 ሰዓት ተኩል ይነሳለሁ። ከ11 ሰዓት ተኩል በኋላ በቀጥታ ወደ ሰላት ነው የሚሄደው። ከሰላት በኋላ ስፖርት እዛው ፑሽ አፕ ሰራለው ምናምን። ከዛ በኋላ ደግሞ ምንድን ነው የሚደረገው? ከቻልኩ ስፖርት ቤት ሄዳለሁ። ካልቻልኩ ግን ስፖርት ሰርቼ ሻዋሪ ወስጄ ልክ ሁለት ሰዓት ወይ አንድ ተኩል ሲሆን ላይ ገባለሁ። ወዳጆች ሄይ ሰላም መንሱር ነኝ ብዬ ደግሞ እንዴት አደራጁ ብዬ ጠይቃቸዋል በጣም ይናፍቁኛል። ለጸጉር ቁርጥ ምን ያልታወጣል? ለጸጉር ቁርጥ እስካሁን ድረስ በጣም ውድ ነገር ውድ አይደለም፣ ግን ሚኒመም ከሁለት ከሶስት ሺህ ብር በላይ ከፍዬ አላውቅም። ያው ቲፕ ወዳጄ ስለሆነ ልጁ ከምኑ ጋር ነው እንጂ ሁለት ጫማ ስታስጠረግስ ምን ያህል እንትን አለ ጫማ ሳስጠርግ እኔ ድሮ በአንድ ብር አስጠርግ አውቃለሁ በአምስት ብር አስጠርግ አውቃለሁ አሁን ግን ከመቶ ብር በታች አይቀበሉንም አይቀበሉ ከፊልም ተዋንያን ማንን ታደንቃለህ ፊልም ተዋናኝ ሰለሞን ቦጋለህ ወዳጅም ስለሆነ በጣም አድናቂው ነኝ በጣም የምትወደው መጽሐፍ ሰላማዊት ሰላማዊትን ደስ ትለኛለች በጣም የምትወደው መጽሐፍ ትኛ በጣም የምወደው መጽሐፍ የመደመር መንግስት። መቼም ከመደመር ውጪ ምን አለ ብለህ ነው የመደመር መጽሐፍን በጣም አነባ። እስከ ዛሬ ምን ያህል መጽሐፍ አንብቤያለሁ ብለህ ታምናለህ? ብዙ፣ ቁጥሩ ይቅርብን። ብዙ ጊዜ አሁን ቁጥር ስትጠራ ምን ይሆናል መሰለህ? ሰዎች ችግር መፍጠር ጀምረዋልና። ካየኋቸው ፊልሞቹ ሊወደድከው የትኛው ነው? ከወደድኳቸው ፊልሞች ውስጥ በጣም የተመቸኝ የኢትዮጵያ ፊልም ድሮ የሴቶች ጉዳይ ፊልም ፕሮዲስ አድርጌያለሁ። ባለቁልፏ ምናምን የሚሉ እንደገና ደግሞ ከሶስት አራት ፊልም እንደገና ራሴም ራሱ የተወንኩት ፊልም አለ እና የወንዶች ጉዳይ በፊት የነበረውን ታስታውሳል አሁን አዲስ እየሰሩት ነው። እሱ ፊልም በጣም ይመቸኛል። በጣም በጣም ደስ ይላል። አሁን አንተ የቀን ውሎ ብዙ ጊዜ ምንድን ነው ይመስለው? አሁ እንግዲህ ምንድነው፣ የቀን ውሎ የሚገርም ጠዋት፣ እንዳልኩ 11 ተኩል እነሳለው፣ ሰላቴን እሰግዳለው። ከዛ በቀጥታ ስፖርትን ሰርቼ ቁርሴን ነው የምበላው። ከቁርስ በኋላ ወደ ቢሮ ነው የሚሄደው። ይሄው ምታየው እንግዲህ በነገራችን ላይ ይሄ ዛሬ ልጁ ዛሬ ቀረጻ ፕሮግራም አለ ብሎ ጠዋት ይሄ አድቫይዘር እንትን ሲያደርገኝ ስለነበረ ነው እንጂ ይሄ ሁሉ ቁርስ አይቀርብም። ነገራችን ላይ እኔ ጠዋት ምን ይበላሉ? እዛ ጋር ይታያል። ያ ነጭ ሽንኩርት ነው። እቺ ነው ነጭ ሽንኩርት ነች እ ቀይ ነገር ውስጥ ያለችው ነጭ ሽንኩርት በማር እዛ አጠገቡ ያለው ደግሞ ምንድን ነው ጥቁር አዝሙድ ነው ያ ደግሞ ሺያሲድ ነው እዛ ውስጥ ያለው ደግሞ ምንድን ነው ተልባ እነዚህ ነገሮች ናቸው ጠዋት ቁርስ ለኝ እነዚህ የታሸጉት ነገሮች ምንድን ነው እነዚህ የታሸጉ ምግቦች በነገራችን ላይ ይሄንን እኛ ነው የምናስወጣው የምናስመጣው ከውጭ እናስመጣቸዋለን ገበታ ላይ ሁሉ ያሉ ቁርሴን ነው እናንተም ለቁርስ ብትጠቀሙበት በጣም አሪፍ ነው እነዚህ ምን ነው ይሄ የቻይና ምግብ ነው። የቻይና ምግብ ሳይሆን የቻይና ሻይ ቻይኒስ ቲ ያረጋል ብሎ ሰጡኝና እንግዲህ ልጅ ልጅማ ሄርባል፣ በነገራችን ላይ ሄርባል በጣም አሪፍ ነገር ነው። ናቹራል የሆነ ሀገር ውስጥ የምትጠቀማቸው ነገሮች በጣም ብርጥ ናቸው። ቁርስ ላይ ምን እንቁላል፣ እንቁላል፣ እንቁላል በጣም በቃ እንቁላል አፍቃሪ ነኝ እኔ። ያው ቅድም እንዳልኩ ቤት ውስጥም ብቻዬን ስለምኖር የመጀመሪያ ቁርሴ እንቁላልም መስራቱም ሲምፕል ስለሆነ በአመጋገብም ላይ እሱ። አሁን አሁን እንኳ ሰው ነው የሚያበስልልኝ። ብቻዬን አንዳንዴ በአንዳንድ ምክንያት የምታግዘኝ እህቴ ስትቀር ቀጥታ ራሴ ይህችን እንቁላል ጠበስጠበስ አድርጌ እበላለሁ እንጂ ብዙም ምግብ ላይ እንትን አይደለም። እና ተጋብዘውን ሰው ሰውይት ውጤት ምን ምን መመገብ ይቀናል? ገንፎ ቢኖራቸው ደስ ይለኛል። አሰሩልኝ። አራስ ጥሪ ሚል ትወዳለህ? ኖ የአራስ ጥሪ ደስ ሳይሆን የገንፎ በጣም አፍቃሪ። ሶ አንተ ሰው ልጋብዝ ስትልት ተጋብዛለህ? ብዙ ጊዜ ስካይላይት። አዎ ስካይላይት ስፖርት፣ እዛ እሰራለሁ። ያው እንደምታውቀው ነጋዴ አይደለው፣ ዲስካውንትም ስላለው ስፖርት የሚሰራ ሰው አዎ፣ እሷን ለመጠቀም ስካይላይት ነው። የሰው ልጅ በቀን ስንት ሰዓት መስራት አለበት ብለህ ታምናለህ? 18 ሰዓት። ዋው! 18 ሰዓት ለምን? ይሄ እዚህ ጉዳይ ላይ እንደው ጊዜ ስጠኝና፣ አላውራበት ለምን ብትለኝ እኔ አሜሪካ፣ አውሮፓ በጣም ብዙ አለማት እጃለሁ። ሰዎች 16 ሰዓት እንደገና ደግሞ እጥፍ አድርጎ ነው የሚሰሩት። ኢትዮጵያ ውስጥ ስትመጣ ግን ጠዋት አራት ሰዓት እንወጣለን ከቤት ማታ ለካ አንድ ሰዓት፣ እንመለሳለን የአምስት አምስት የስድስት ሰዓት ስራ ብቻ ነው የምንሰራው። 16 ሰዓት ሰራን ማለት ግን እንደ ውጪዎቹ ሆነ ማለት የበለጠ ፕሮዳክቲቭ እንሆናለን። በዚህ አጋጣሚ ይህንን ኢንተርቪው የምትከታተሉ ሰዎች በተለይ የመንግስት ተቋማት ፋብሪካዎቻችን 24 ሰዓት መስራት መልመድ መቻል አለባቸው። ለምን ቀን የሚሰራ አንድ ሺህ ሰው ከሆነ ማታ ደግሞ የሚሰራ አንድ ሺህ ሰው ይፈጠራል ማለት ነው። እና ይሄ በጣም አስፈላጊ ነገር። ልጅ ያለ ትምህርት ላይ እንደት ነበር? ወይ ሰነፍ ነኝ። በጣም ሰነፍ ተማሪ ነበርኩ። በጣም ሰነፍ ተማሪ ነበርኩ። ወይም ቅጥል ስም ነበር አለ ኦ፣ ሼኪ ጦቤ ነው ነበር። ሼኪ ጦቤ ምኑኝ። ደግሞ ለምንድን ነው? በጣም የመስኪድ ሰው ነኝ። አባቴ መስጊድ ይዞኝ ሄዶ ከቀረሁበት አብሬው ካልሰገድኩ ቤት ገብቼ እንደዚህ ምሳ ምናምን መብላት አይፈቀደልኝም። ስለዚህ ሼክ ይጦቤ ይሉኛል። አደራ ይህችን ነገር ግን እንዳታሳልፋት፣ በኋላ ደግሞ ሼክ ይጦቤ እንዳይሉ። የማትረሳው አስተማሪ ይባል ነው? አስተማሪ አሰፋ፣ መምህር አሰፋ የሂሳብ አስተማሪ ናቸው። ትንሽም ደግሞ አስቸጋሪ መምህር ናቸው። ለምን መሰለህ አስተማሪ አሰፋ፣ ይቅርታ በጣም ነው የምወደው አይ ቲንክ በህይወት ያለው አይመስለኝም። በህይወት ካለ በጣም ወዳጄ እቺን፣ ታያታለ፣ እቺ እጄ የተቆረጠችው የሁለተኛ የሦስተኛ ክፍል ተማሪ ያለው ነው በአስተማሪ አሰፋ ምክንያት ማጭድ። አንዴ ትምህርት ቤት ተዘግቶ እንዳዲስ ስንጀምር ምን ይፈጠራል መሰለህ፣ እጨዱ ይባላል የትምህርት ቤቱን ግቢ። አልችልም ብል በፍጹም። ከዛ እንዳለ ይህንን እጅን አነሳሁና አስተማሪ አሰፋ እቺን ነገር ስለማረሳት ነው። ከፀጉር በሳምንት ስንቴ ትሄዳለን? በጸጉር እውነቱን ለመናገር በሳምንት ውስጥ ሁለቴ እሄዳለሁ። በጣም ላይን ፊቴም ያው ኢንተርቪውም ብዙ ጊዜ ላይቭም ስለምንገባ ጸጉሬ ሲያድግ ብዙም ኮንፈርት አይሰጠኝም። ማን ነው የሚስል? ቤት ውስጥ ስዕሎችን አሁን ክር ስል አይቻል ስንገባበር ላይ ሌላ ስል አይቻል በጣም የሚገርም ነገር አድናቂዎች ናቸው። ይሄ የሚገርም በእንትን ነው የተሰራው። በሚስማር ነው የተሰራ እና በቃ ሜልክ የሚቀመጥ ነገር ነው። የሚታጠበ ምን ምንም የሚሆን ነገር አለ በሚስማር ነው የሰሩት። በጣም ያምራል። እዛም ቢያንስ ከ10 20 በላይ ስዕል ስለው ያመጡልኛል። ያው ቪዲዮ ከኔ ጋር ይሰራሉ ከዛ ጋር ደግሞ ይፖስታሉ እነሱም ፎሎወርስ ያገኛሉ። በቃ እያለ እንትኑ ብዙ ስዕል አለ። ስጦታ ነው። ጉረኛ ሰው ይመቻ ጉረኛ ይመቸኛል። ግን ጉረኝነት ለመመሰል እኔም ጉረኛ ስለሚሉኝ ነው የሆነ ሰዓት ላይ ኢትዮጵያ ውስጥም አፍሪካ በአፍሪካ ደረጃ የሆነ ትንሽ ነገር ሌቭልህ ከፍ ሲል የሆነ ኑሮ አበላላል አነጋገር የሆነ ነገር ከፍ ሲል ሰው ጉረኛ ይልሃል ይህ ኑርህና ጉረኛ ተባል ምን ችግር አለው አላህ ይስጥህና ነፍሰ ጉረኛ ትባል ችግር የለውም በባዶ እግሬ ሄደህ ታውቃለህ 17 ዓመት ሄደህ ታውቃለህ 17 ዓመት ነው በባዶ እግሬ ሄድኩት በልጅነቴ የድሀ ቤተሰብ ነኝ ጫማ መግዣ የለም ትምህርት ቤት አስተምሮ ያን ስለማይችል በባዶ እግሬ ነበር የምሄደው ለዛ ነው እኮ እዛ ውስጥ ያለውን ጫማ እንዳትቀርጽብኝ እንጂ ለህን ነው እየተወጣሁበት ያለው ሙሉ ሙሉ ኢትዮጵያ ባለ ሁለት ሀገር ይኖራለሁ። የመጀመሪያው ኢንዶኔዥያ ስድስት ዓመት እዛ አገር ያለው በጣም እስልምና በጣም ዓለም ላይ ትልቁ ሙስሊም ያለበት አገርና በጣም ህዝቡም ሀምብል የሆነ ወይዘሩ እንደ ኢትዮጵያ አይነት አገር ስለሆነ ኢንዶኔዥያና ሳውዲ የረሱል ጎረቤቱን መኖር በጣም የልብ ጓደኛ ጓደኞች ምን ያህል ይሆናል? ውይ በጣም ትንሽ ነው። በጣም ብዙ ጓደኛ ነበረኝ። የሆነ ሰዓት ላይ ይኸው፣ አንዱ በርዝዴ ስለኝ፣ አንዱ እንደዚህ የአባቴ ጉዳይ ስለኝ፣ አንዱ ቤተሰቤ እንደዚህ ሆነ ስለኝ፣ ጣና ነሽ አሁን ሁለት ሶስት ቢሆኑ ናቸው። በቀን ብዙ ጊዜ የሚደውል ለማን ነው? በቀን ብዙ ጊዜ የሚደውልልኝ የቢሮ ከቢሮ ነው የሚደውል ከስራ ቦታ አሁን ስለ ጫማ ወረኝ ቅድምና መጣ ጫማ አስጠርጉ። መንሱር ምን ያህል ይከፍላል? እውነቱን ለመናገር ቅድምም መልሼ እልሃለሁ፣ ኦሎሞስት መቶ ብር ነው የምሰጣቸው። ግን በቅርብ ቀን አንድ ወዳጄ ቲክቶክ ላይ ያቀኝን ያቀኛል ና መንሱር እባክህ አሁን የጫማ ነው የምጠርገው፣ ይኸው እዚህ ጋር አስር ሺህ ብር ነገር ብታደርግልኝ በቃ ህይወት የተቀየረ አለኝ። አስር ሺህ ብር ምሳ የምትበላበት ብር ነው እርግጠኛነት ታደርገዋለህ ብዬው፣ አስር ሺህ ብር ሰጥቼዋለሁ። በቤቱ በጣም ያስደሰተህ ሰርፕራይዝ የደረግከው ነገር ምንድ ነው? እኔ ሰርፕራይዝ ተደረግ ያላቅም። ተው እባክህ እንዴ! በሚገርም ሁኔታ አይገርምም። አንተ ምን ማድረግ ያስደስታል? መስጠት መስጠት ያስደስተኛል። ትንሽ ነገር እጄ ላይ ኖሮ ማካፈል ደስ ይለኛል። ሀምሳ ሺህ ብር አካውንት ላይ ኖሮ አስር ሺህ ብር አንስቼ የምሰጥ ሰው ነኝ። ሲደክመ ታደርጋለህ ወይ? ስደክመኝ ተኛለሁ። እንቅልፍ በጣም ወዳለሁ። ኤርሊ ልክ አራት ሰዓት አራት ተኩል ወደ አልጋዬ ነው የምሄደው። ጠዋት ለምን አስራ አንድ ተኩል ስለመለስ በንቃት ቀኔንም ምርጃ ቴኩኝ የለም። ከሬዲዮ ፕሮግራሞች የትኛውን ብዙ ይተዳምጣል? ኤፍ ኤም አዳምጣለሁ። ብዙዎቹን ብዙዎቹን አዳምጣለሁ። አይ ይቅርብኝ፣ ከለካልኩ ያው እያወቅከው አይሆንም እና ሁሉንም አዳምጣለሁ፣ ደስ ይሉኛል። ኢትዮጵያ ውስጥ ያሉት ቲክቶከር አድናቂ ነህ? የማንም የራሴ ነኛ ከራሴ በላይ ማንን ላደርግ ይችላል። በሳምንት ስንት ቲክቶክ ቪዲዮ ይሰራል ወይ በቀን አንድ? በትንሹ አንድ ቪዲዮ ሰራለሁ። በነገራችን ላይ አንድ ቪዲዮ በቀን ሰርቼ በሁለት ቀን ወይ በአንድ ቀን መቶ አስር ሺህ ሰው ፎሎ ያደረገኝ ጊዜ አለ። ለምን? በሚሊየን በቀን አንድ ሚሊየን በቀን 500 ሺህ ምናምን ነው ቪው የሚያገኘው እና ስለዚህ በያንን በቀን አንዴ ስለማደርግ በትንሹ በቀን 1015 ሰው ፎሎ ያደርገኛል የተደበቀ ችሎታ ወይም ታለንት አለ የተደበቀ ችሎታ ወይ ታለንት ብዙ ሰው የማያውቀው መንሱር እኮ ይዘፍናል ይቅርብኝ ከሃይማኖት ጋር ስለማሄድ ይቅርብኝ ቀላል ደግሞ ዘፋኝ ሆኖ ሊመጣ ነው ይሉኛል ይቅርብኝ ስለዚህ ኢትዮጵያን እስኪ በአንተ ቃል ስፔሻሊ አሁን ያለችው ኢትዮጵያ ለኔ ከፍታ ነች። አሁን ያለችው ኢትዮጵያ ተስፋ የሚጣልባት ነገ ከነጎዲያ ያሉን ወንድም እህቶቼ በዚህ አጋጣሚ ይሄ ምድር እዚህ ውስጥ እኛ ያረገጥነው ምድር ዳይመንድ፣ ወርቅ እኛ የሌለን ነገር የለም፣ የጎደለን ነገር የለም የጎደለን ነገር ምንድን ነው? እንዴት አድርገን ወደ ገንዘብ ቀይረን ይሄን የተቸገረ በኑሮ ውድነት ውስጥ ያለን ማህበረሰብ እንዴት አድርገን እንቀይራለን የሚል ነው እንጂ ምንም የጎደለን ነገር የለምና፣ ኢትዮጵያ ለኔ ደሜ ነች። ኢትዮጵያ ለኢትዮጵያ የምመኘው እንግዲህ ያው ለኢትዮጵያ መለወጥን መሻሻልን፣ ስፔሻሊ ደግሞ አሁን ባለው ሁኔታ አዲስ አበባ ክፍለ ሀገሮቻችን፣ ምን እየበሰሉ እንደሆነ ታውቃለና አገራችን ሰላም ሰጥቶን በሰላም መኖር ብንችል ኢትዮጵያ ሰላም አገኘች ማለት ሰራን ማለት እኔ በነገራችን ላይ የውጭ ሰዎችን ወደ ሀገር ውስጥ እንዲገቡ ኢንቫይት አረጋቸዋለሁ እና ኢንቨስተሮችን ማለት ነው ብዙ ጊዜ ጥያቄያቸው ከሰላም ጋር የተገናኘ ነገር ስለሆነ በዚህ አጋጣሚ አገራችን ሰላም ሁና ኢንቨስተሮቻችን ወደ አገር ገብተው ትውልድ ስራ አግኝቶ መስራት ብችል እንዴት ደስ ይለኛል ቀሪ ቀን ምን ይመስላል ከዚህ በኋላ እንግዲህ ወደ ቢሮ ይሄዳለው አንድ ሁለት ቀጠሯለኝ። ሁለት የባንክ ፕሬዚዳንቶች ጋር ቀጠሯለኝ። ፈጣሪ ካሳካለኝ ብድር ልጠይቅ ነው የሚሄደው። ትልቅ ብር። ከተሳካለኝ አብሽር እናረጋለን። ይሳካል፣ ይሳካል አለን። አሜን። ሳንጨርስ የሚጨርስ ከጥያቄ ቢዋይዲ መኪና ትነዳል። መሸጥ ብቻ ነው። ቢዋይዲ መኪና በነገራችን ላይ አሁን በግሌም በራሴም እያስመጣው ነው። ማስመጣት ጀምረናል። ነገር ግን እኔ አሁን የምጠቀመው ቢዋይዲ ነው። ለምን ምትለኝ፣ የቢዋይዲ መኪና ሃይብሪድ በነዳጅም በኤሌክትሪክ የሚሰራ ስለሆነ እሱን ነው የምጠቀመው። በጣም ነዳጅ አድርገህበትም ረዥም መንገድ ትሄድበታለህ። እንደገና እንደገናም ደግሞ በኤሌክትሪክ ረዥም መንገድ መሄድ ስለሚችል ሃይብሪዱን ነው የምጠቀመው። ሶማች በእውነት ቻነል ዋን በጣም ነው የማመሰግነው። ስፔሻሊ ዛሬ ደግሞ የመጣው እኔ ጋ ማን እንደሆነ አውቋቸዋል ዋና ዋናው ሰውዬ ነውና ቴንክ ዩ በእውነት ሪስፔክት ሰተ ስለመጣ እጅግ በጣም አመሰግናለሁ። እኔም ደግሞ ባለኝ በሶሻል ሚዲያ ቻናል ዋን አዲስ የመጣ የቴሌቪዥን ቻናል ነው። እኔ በኢትዮጵያ ታሪክ ብዙ ኢንተርቪው አድርጌያለሁ። በካሜራ በወጣቶቹ በአሰራር ኦልሞስት ከሁለት ሚሊዮን በላይ የሚያወጣ ካሜራ ነው አሁን እየቀረጸኝ ያለው ወንድሞች ይሄን ሁሉ ኢንቨስት በአንድ ካሜራ ላይ ማድረግ ምንድን ነው የሚያሳየው በቴክኖሎጂ የታነጸና አዳዲስ ስራዎችን ይዞ ለመምጣት የተዘጋጀ ቻናል መሆኑን የሚያሳይ ስለሆነ ሁላችሁም የቻናል ዋን ዩቲዩብ ቻናል ዋን ቲቪን ሰብስክራይብ እያደረጋችሁ ተከታተሉ። አላቪው ቀናችሁ ይባረክ። ቴንክ ሶማች